በፌዴራል ደረጃ የሚሆን በክልል ደረጃ ያሉ ይግባኝ ሰሚ ፍርድ ቤቶች ከሚመለከቷቸው ጉዳዮች መካከል የይግባኝ ጉዳይ ቀዳሚ ድርሻውን እንደሚይዝ ብዙ መረጃዎች ያመለክታሉ። በፍትሐ ብሔር ስነ ስርዓት ሕጋችን አንቀጽ 320 መሰረት ሶስት መሰረታዊ ቅድመ ሁኔታዎች ከተሟሉ ብቻ ነው እንግዲህ አንድ ሰው በስር ፍርድ ቤት የተሰጠውን ፍርድ እንዲቀየርለት በይግባኝ የሚጠይቀው። በዚህ ቪዲዮ ተከራካሪ ወገኖች በይግባኝ ሰሚ ፍርድ ቤት ፍርድ ዳግም እንዲታይላቸው ሊያሟላቸው የሚገባ ሶስት መሰረታዊ ቅድመ ሁኔታዎችን የምንመለከት ይሆናል። እስከ መጨረሻው እንድትከታተሉ ጋብዣችኋለሁ። በይግባኝ ሰሚ ፍርድ ቤት ፍርድን ዳግም እንዲታይ መሟላት ያለባቸውን ቅድመ ሁኔታዎች ከማየታችን በፊት ይግባኝ ማለት ራሱ ምን ማለት እንደሆነ በመረዳት ብንጀምር አሪፍ ነው። ይግባኝ መብት ስለሆነ ዜጎች በስረኛው ፍርድ ቤት ተፈጽሟል ያሉትን ስህተቶች በመግለጽ በአቤቱታ የላይኛውን ፍርድ ቤት በይግባኝ የሚጠይቁበት እና ይግባኝ ሰሚ ፍርድ ቤቱም እንግዲህ አቤቱታውን ከመረመረ በኋላ ምናልባት በስረኛው ፍርድ ቤት የተፈጸመ የፍሬ ነገር ወይም ደግሞ የህግ ስህተት የሚኖር ከሆነ ይህንኑ መርምሮ አይቶ የስረኛውን ፍርድ ቤት ውሳኔ የሚያጸናበት ወይም ደግሞ የሚያሻሽልበት ወይም ደግሞ ሙሉ በሙሉ የሚሽርበት የህግ አሰራር እንግዲህ ይግባኝ በመባል ይታወቃል ማለት ነው። በኢፌድሪ ህገ መንግስት አንቀጽ ሀያ ንዑስ አንቀጽ ስድስት ስር ዜጎች የይግባኝ መብት እንዳላቸው እና በስር ፍርድ ቤት የተሰጠ ፍርድ ካለ እና በዛ ፍርድ ያልረኩ ከሆነ ስህተት ተፈጽሟል ብሎ የሚያምኑ ከሆነ የፍሬ ነገርም ጉዳይ ሊሆን ይችላል ወይም ደግሞ የህግ ጉዳይም ስህተት ተፈጽሟል ብሎ የሚያምኑ ከሆነ በአንደኛው ደረጃ ፍርድ ቤት ላይ የተሰጠውን ፍርድ ያልረኩ ከሆነ ቀጥሎ ወዳለው ፍርድ ቤት ላይ ይግባኝ ማለት እንደሚችሉና በዚሁም እንግዲህ በመሰረታዊነት በፌዴራል ደረጃ የሚሆን በክልል ደረጃ ያሉ ፍርድ ቤቶች እንግዲህ የይግባኝ ሰሚ ፍርድ ቤቶች እንደሚቋቋሙና በክልል ደረጃ የሚተዋቀሩ ፍርድ ቤቶች ላይ ስህተቶች ተፈጽሟል ብሎ የሚያምኑ ከሆነ በየደረጃው ባሉ ፍርድ ቤቶች ላይ ይግባኝ ማለት እንደሚችሉ፣ እንዲሁም ደግሞ በፌዴራል ደረጃ ያሉ ጉዳዮችንም በተመለከተ በየደረጃው ያሉ የፌዴራል ፍርድ ቤቶች ላይ ይግባኝ በማለት የተፈጠረው ስህተት እንዲስተካከልላቸው የመጠየቅ መሰረታዊ ሕገ መንግስታዊ መብት እንደሆነ መገንዘብ እንችላለን ማለት ነው። በሁለተኛ ደረጃ የምናየው ቀደም ብሎ የተሰጠው ፍርድ በይግባኝ እንዲታይ ለይግባኝ ሰሚ ፍርድ ቤት አቤቱታ ለማቅረብ አቤቱታውን ከማቅረብ በፊት ምንምን ማሟላት አለበት የሚባለውን ነገር አንድ ባንድ እናያለን ማለት ነው። አንድ ሰው በስር ፍርድ ቤት የተሰጠውን ፍርድ በይግባኝ ለመጠየቅ ሶስት መሰረታዊ ነገሮች አንድ ላይ ተሟልቶ ሲገኙ ነው እንግዲህ አንድ ሰው ይግባኝ ማቅረብ የሚችለው ማለት ነው። ይግባኝን ለመጠየቅ ቀጥዬ የማቀርባቸው ሶስቱ ቅድመ ሁኔታዎች በጋራ መሟላት ያለባቸው እና እነዚህ ሶስቱ ነገሮች የማይሟሉ ከሆነ ይግባኝ ማለት እንደማይቻልም እንግዲህ ከፍትሐብሔር ስነ ስርዓት ህጋችን ቁጥር 320 በግልጽ መገንዘብ እንችላለን ማለት ነው። የመጀመሪያው ይግባኝ ለመጠየቅ መሟላት ያለበት ነገር ጉዳዩ የመጨረሻ እልባት ያገኘ ወይም ደግሞ ፍርድ ያገኘ ጉዳይ መሆን አለበት ነው። በአንቀጽ 320 ንዑስ አንቀጽ አንድ ላይ በግልጽ ተደንጎ እንደምናገኘው አንድ ሰው ይግባኝ ለመጠየቅ ይግባኝ የሚባልበት ጉዳይ የመጨረሻ ፍርድ ያገኘ መሆን አለበት የሚለውን በግልጽ አስቀምጦልናል ማለት ነው። ክርክሩ የተጀመረበት ፍርድ ቤት ጉዳዩን አይቶ የመጨረሻ እልባት ወይም ደግሞ ፍርድ ከሰጠ በኋላ ነው ያንን ፍርድ መሰረት አድርገን ግልባጩን ወስደን ይግባኝ ሰሚ ፍርድ ቤት ላይ መሄድ ያለብን እንጂ ገና በሂደት ላይ ያለ ያልተቋጨ ጉዳይ ይዘን ቀጣይ ያለው ፍርድ ቤት በይግባኝ ይልን ማለት እንደማንችል ከፍታ ቤት ስነ ስርዓት ሕጋችን ቁጥር 320 ንዑስ አንቀጽ አንድ ላይ በግልጽ መገንዘብ እንችላለን ማለት ነው ሁለተኛው በይግባኝ ሰሚ ፍርድ ቤት ፍርድ ዳግም እንዲታይልን በአቤቱታ ለመጠየቅ መሟላት ያለበት ነገር እንግዲህ በታችኛው ፍርድ ቤት ወይም ደግሞ በስረኛው ፍርድ ቤት መጠቀም ያለብንን አማራጮች በሙሉ አሟጠን መጠቀም መቻል አለብን ነው በስር ፍርድ ቤት ላይ ይግባኝ ብለን መስተካከል የሚችሉ ጉዳዮችን በዛው በስር ፍርድ ቤት ማስተካከል እንደሚቻል እና በስር ፍርድ ቤት ላይ ጉዳዩ እንዲስተካከል እድልና መንገድ እያለ ወደ ይግባኝ ሰሚ ፍርድ ቤት ላይ ጉዳዩን የምንወስድ ከሆነ ይግባኝ ሰሚ ፍርድ ቤቱ ጉዳዩን እንደማይቀበልና በዛው በስር ፍርድ ቤት እንዲታይ እንደሚያዝ መገንዘብ ያስፈልጋል ማለት ነው። ስለዚህ ጉዳዩ ወደ ይግባኝ ሰሚ ፍርድ ቤት ይሄዳል ወይ፣ ወይስ ደግሞ በዛው ፍርዱን በሰጠው ፍርድ ቤት ይታያል የሚለውን ነገር ማየት ያስፈልጋል። እንግዲህ ባለፈው እንደገለጽኩላችሁ ፍርዱን በሰጠው ፍርድ ቤት ጉዳዮች ለማየት ሶስት መሰረታዊ ምክንያቶች እንዳሉ አይተናል። ፕሮሲጀራል ኢሬጉላሪቲ ወይም ደግሞ የስነ ስርዓት ስህተቶች የሚኖሩ ከሆነ አዲስ ማስረጃ የተገኘ ከሆነ ወይም ደግሞ የፍርድ መቃወሚያ አቤቱታ የቀረበ ከሆነና እንደዚህ አይነት ነገሮች የሚኖሩ ከሆነ ይግባኝን በዛው ፍርዱን በሰጠው ፍርድ ቤት ላይ አቅርበን እንዲስተካከልልን ማድረግ እንደምንችልና በዛው ፍርዱን በሰጠው ፍርድ ቤት ላይ መስተካከል የሚችሉ ጉዳዮችን ግን ወደ ይግባኝ ሰሚ ፍርድ ቤት መውሰድ እንደሌለብንና ወስደን እንኳን ብንገኝ ይግባኝ ሰሚ ፍርድ ቤቱ ይህንን እንደማይቀበለው መገንዘብ ያስፈልጋል ማለት ነው። ይህንን እንግዲህ በግልጽ የፍትሐብሔር ስነ ስርዓት ህግ ቁጥር 320 ንዑስ አንቀጽ ሁለት ላይ አስቀምጦ እናገኛለን ማለት ነው። ሶስተኛው ጊዜያዊ ትዕዛዞች ላይ ይግባኝ ማለት እንደማይቻል ነው። ይህን እንግዲህ በፍትሐ ብሔር ስነ ስርዓት ህጋችን ቁጥር 320 ንዑስ አንቀጽ 3 ላይ እናገኘዋለን። የተያዘውን ጉዳይ የማይቋጩ ጊዜያዊ የፍርድ ቤት ትዕዛዞች ላይ እንግዲህ ይግባኝ ማለት እንደማይቻልም ከፍትሐ ብሔር ህጋችን ቁጥር 320 ንዑስ አንቀጽ 3 ላይ እንገነዘባለን ማለት ነው። ስለዚህ የተያዘውን ጉዳይ የማይቋጩ ጊዜያዊ የፍርድ ቤት ትዕዛዞች የሚሰጥ ከሆነ እንግዲህ እነዚህን ጉዳዮች መሰረት አድርጎ ይግባኝ ማለት እንደማይቻል የፍትሐብሔር ስነስርዓት ህጋችን ቁጥር 321 ንኡስ አንቀጽ 3 ላይ መገንዘብ እንችላለን ማለት ነው። ስለዚህ ፍርድ ቤቶች የተለያዩ ጊዜ ብዙ ጊዜያዊ ትእዛዞችን ይሰጣሉ። ለምሳሌ የመጀመሪያ ደረጃ መቃወሚያ ሊሆን ይችላል፣ የቀጠሮ ቀን ሊሆን ይችላል እና የመሳሰሉ ለጊዜው የሚሰጡ ትእዛዞችን መሰረት አድርጎ ይግባኝ ማለትም እንደማይቻል ህጋችን በግልጽ አስቀምጧል ማለት ነው። ስለዚህ እነዚህ ጊዜያዊ ትእዛዞች በአጠቃላይ የመጨረሻ ፍርድ ስላልሆኑ እና በሂደት ላይ ሌሎች ስቴፖችን ጠብቆ የመጨረሻ ውሳኔ እስኪሰጥ ድረስ በመሀል ላይ በጊዜያዊነት የሚሰጡ ትእዛዞችና ፍርዶችም የሚኖሩ ከሆነ እንግዲህ በነዚህ ትእዛዞች ላይ ይግባኝ ማለት እንደማይቻል ከፍታ ቤርጋችን በግልጽ መገንዘብ እንችላለን ማለት ነው። በመሆኑም እንግዲህ በአንቀጽ 320 እና በአንቀጽ 327 መሰረት ይግባኝ ሰሚ ፍርድ ቤቱ ከላይ የተጠቀሱትን መሰረታዊ ሕጋዊ ቅድመ ሁኔታዎችን ያሟላ ከሆነ ይግባኝ አቤቱታን ይቀበላል ማለት ነው። በመሆኑም እንግዲህ ይግባኙን ከተቀበለ በኋላ ከመረመረ በኋላ የስር ፍርድ ቤቶች ፍርድ ትክክል ነው፣ የፈጸሙት ስህተት የለም ብሎ የሚያምን ከሆነ መልስ ሰጪን ሳይጠራ በዛው አቤት ባዩን ያሰናብተዋል። ነገር ግን የስር ፍርድ ቤቶች የፈጸሙት ስህተት አለ ብሎ የሚያምን ከሆነ ወይም ደግሞ ይግባኝ ያስብላል ብሎ የሚያምን ከሆነ አቤቱታውን ከመጥሪያ ጋር በማያያዝ ለመልስ ሰጪ ይልካል ማለት ነው። ቀጠሮ በመያዝ ቀጣይ ሂደቶችን ወይም ደግሞ ክርክሮች እንግዲህ የሚቀጥሉ ይሆናል ማለት ነው። ለዛሬ ያቀረብኩላችሁ ይሄንን ይመስላል። በሚቀጥለው ቪዲዮ ደግሞ በሰበር ሰሚ ችሎት ፍርድ ዳግም ስለሚታይበትና እና መሟላት ስላለበት ጉዳይ ሌላ ጉዳይ ይዤላችሁ ቀርባለሁ። ለዛሬ አዘጋጀውላችሁ ይሄንን ይመስላል። ይሄ ቪዲዮ ለሌሎች ሰዎችም ይጠቅማል ብላችሁ የምታስበው ከሆነ ላይክ አድርጉ፣ ሼር አድርጉ። ቸር ያገናኘን